ሰላም ዩቲዩብ እንደምን አላችሁ? ሁሉ አማን፣ ሁሉ ሰላም። በእያላችሁበት አሪፍ እና ምርጥ ጊዜ እያሳለፋችሁ እንደሆነ ተስፋ አረጋለሁ። ከብዙ ጊዜ በኋላ ተገናኝተናል። አሁን ያው እንደተለመደው በአንዳንድ ቪዲዮዎች ላይ ሪያክት እናረጋለን፣ በጋራ ማለት ነው። ከዛ ውጭ ቻናሉን ሰብስክራይብ እና ላይክ ማድረጋችሁ እንዳትረሱ። እንቀጥላለን። ራች የምትባል እንቁራሪት ሰምትንግ እንቁራሪ ስትል ከሰከስ ስትል ምን ነው የምትብለው? ዘበኛ ነበር፣ የአምቦ ዩኒቨርሲቲ የላይብራሪ ዘበኛ የነበርክ ማይም ልክስክስ፣ እሷ ስር ስትርመጠመጥ የነበር ማን ነው? ደግሞ ተረኛ ተሰዳቢ ነው ማለት ነው። ይሄ ያበላች ጉርሿ እንኳን ትዝ አይልም። ጉርሿ ያበላች ከእጇ አይበላ፣ አያሳዝንም? ህይወቷን ያለፉ እንደ ፍትህ ለእታችን እንኳን ለማለት ተናነቅ አይደል፣ ፍትህ ለቀነኒ ማለት መስኪ የምትባይ አንቺ እቀቅ ጨብጣ ቤት የምትባይ ቆሻሾች፣ ለዚች ምስኪን መሆን አውቃታችሁ፣ ፍትህ ለህታችን ምንሆና ነው በዚህ ደረጃ የሆነችው አላላችሁ። ምክንያቱም ፕሮግራሟን እኔ ቀላይ ፎቶ ሹት ነበራት፣ ፎቶሹት አደረገች። ማታ ቤት ስትገባ ህፃናቶች ባሉበት ቤተሰቦች ተጠርተው ሃፒ በርስዴ ተዘፍኖላታል፣ አይተናል። ቀን ላይ ደስ የሚል ቪዲዮ ለቃለች እህታችን አይተናል። ማታ ላይ ደግሞ ለቤተሰቦቿ ደውላ ከነገ ጀምሮ ጥሩ ስራ አግኝቼያለሁ፣ ነገ ጀምሮ ስራ ጀምራለሁ አለች። ቤተሰብ ደውላ ማለት ነው። ከዛ በኋላ እንቅልፍ ተኝታ ተነስታ እራሷን አጠፋች ነው የምትለው አይደለም? እናንተ መሀይም ሲሆን ሲሆን ሴት እህታችሁ ዲጄ ላቀው ሴት ሲያይ ነው የሚሻፍደው። ፈጣሪ ምስክር፣ ካያችሁ አብዛኛዎቹ ሴቶች ነው የሚያመጣው ይለጠልጣል። ዲጄ ላቀው እኔ እኮ ዲጄ ተቆላምጦ ነው ማለት ነው። ዲጄ ላቀው ነው ስሟ ትክክለኛ ስሟ። እኔ አላውቅም ነበር። ሴቶች ተጠንቀቁ፣ ዲጄ ላቀው እንደምታውቁት ወንድ ነው ሴት አይደለም። ወንድ አይወጣም ሴት ይለጠልጣል። ይሄ ግልጽ የሆነ ነገር። እንደዚህ አይነት ወንድ መሳይ ሌባ እካክ ብራዘር፣ የቁም ሽንት ቤት ገብተህ እየሸናህ የወንዶ ሽንት ቤት ለምንድን ነው ሴት ነኝ የምትለው? ለምንድን የምታወዛግበት? አንተ የዮዳ ጉቶ ብራዘር፣ ኢትዮጵያውያንን የሚዘርፍ በሱ በዲጄ ሊ ወይም በዲጄ ላቀው ስፖንሰር ሆናችሁ የምትመጡ አርቲስቶች ካላችሁ አለቀላችሁ። ከዚህ በኋላ አለቀላችሁ፣ እንዳትመጡ። ከሌባ ጋር አብራችሁ የምትሰሩ ሰዎች ካላችሁ ከዲጄ ላቀው ጋር ከመሰለ ሌባ ጋር አብራችሁ የምትሰሩ ካላችሁ እኔ ፍርድ ቤቱ ነው ያዘዘኝ፣ ፍርድ ቤቱ በሌብነት ተከሷል ዲጄ ላቀው መጀመሪያ ዲጄ ሊ ዲጄ ላቀው እንደምትባል አላቅም ነበር። ተቆላምጦ ነው ለካ ዲጄ ሊ። ወንድ ነው ሴት ነው የሚለው ጋ አንገባም። አክሽኑ እውነት ለመናገር ወንድ ነው የሚመስለው እና ትንሽ ፌርፕ ላይ እንግዲህ ሴት ከሆነችም ይመቻት ብለናል። ጋይ ሴቶች እንደዚህ ሲሉ ሰምታችሁ ታውቃላችሁ? እኔ ሰራተኛው ነኝ እንዴ ልብሱም ተኩስለት? እኔ እናቱ ነኝ እንዴ ምግብ ምሰራለት? ኦር እኔ አካውንታንቱ ነኝ እንዴ ሂሳቡን ምሰራለት ምናምን። ውሸት ነው። እንደዛ የሚሉ ሴቶች ና አይወዱም ማለት ነው በቃ። ይህንን እንክብካቤ ሊሰጠው የሚገባው ሰው የሚመጥን ሰው እስካሁን ድረስ አላገኘውም እያሉ እንደዛ ነው። ለሚፈልጉት ሰው ሕጋቸውን በሙሉ ደረማም ሰው እንደሚጥሉት ናል ያወጣችው ሕግ ደንብ፣ አቋም ተፈጻሚነት የሚኖረው ለማጣት ማትፈራ ወንድ ላይ ነው። ቢለያዩም ችግር የለም የምትለው አይነት ወንድ ማለት ነው። ያ ፋክት በጣም ትክክል። የምትወደው ከሆነ በጣም እንደዛ አትጠይቅም ሲጀመር በጣም የምትፈልገው ወንድ ጋር ህጎቿ ሊሰሩ እንደማይችሉ ታውቃለች። ወይ ህጎቿን ወይ ልጁን መምረጥ አለባት። አንድ አባባል አለ። ሪሌሽን በመጀመሪያው ላይ ህጋችሁ ምናምን የምትሉት ነገር በሙሉ ተፈጻሚነት ይኖረዋል። ያ ማለት ማረግ ማትፈልጉትን ነገር አላረግም ብላችሁ በዛው ትጽፋላችሁ እና ያ ማለት ልጁንም ብታጡት ምንም አይመስላችሁም ማለት ነው በሌላ የምትፈልጉትንም ታደርጋላችሁ። ሰውየው ያላችሁትን በሙሉ የሚቀበል ይሆንና፣ ግን ከእናንተ ይልቅ እሱ ነው የበለጠ የሚፈልጋችሁ። ሌላ አማራጭ ግን በጣም የምትፈልጉትን ሰው ታገኙና፣ ግን ያላችሁትን ሁሉ እሺ ይላችሁ፣ እሱ ደግሞ ያው የሚለውን መስማት አለባችሁ በተቃራኒው። ምክንያቱም እናም ደግሞ ትሰማላችሁ። ለምን ማጣት አትፈልጉም፣ እሱን ትወዱታላችሁ በእናንተ መስመራ አይንቀሳቀስም። እንደውም ተርሞቹን ሴት የሚያደርገው እሱ ይሆናል። ሴቶች ደግሞ ከህጋቸው ይልቅ የሚፈልጉትን ሰው ያስቀደሙ ስለዚህ አልቀደም ግን ማለት በነገራችን ላይ በሁለቱም ፆታዎች ላይ ይሰራል። ለምሳሌ የሆነ መካከለኛ ወይም ከመካከለኛ በታች ያለ ወንድ አለን በል ጠዋት ጠዋት ከኔ ቀድማ ተነስታ ቁርስ ሰርታ ማትቀሰቅሰኝ ካልሆነ አላገባትም የሚሉና የመሳሰሉ ህጎች ካሉት ከዛ ግን እነዚህንም ህጎች አስከብሬ የፈለኩትን መርጬ ያገባለሁ ቢል ቆሞ ነው የሚቀረው። ምክንያቱም ህጉን አስከብሮም የሚፈልገውንም መርጦም ለማግባት የሚችልበት ስታተስ ላይ አይደለም ያለው አንዱ ህጉን መተው አለበት። ይህንን ሁሉ ያልኳችሁ ሴት ልጅ ይህንን አላደርግ የምትለውን ህግ ሁሉ ለዛ በጣም ሬር ለሆነው ለማይገኘው ምርጥ ሰው ማድረጓ አይቀርም ልላችሁ ነው። ደስ እያላት ነው የምታደርገው። እናት፣ እህት፣ አያት ራሱ ልትሆን ትችላለች። ስለዚህ እኔ ሰራተኛ ነኝ እንደ ከተባልክ ተበልተሃል። ለዛ እንክብካቤ አትመጥነም ነው የተባለው ላይ በጣም ጥቂት ሰዎች፣ እድለኛ የሆኑ ሰዎች ወይም በጣም ከፍ ያለ ቦታ ላይ የተቀመጡ ሰዎች ካልሆኑ በስተቀር ፈልጉትንም ሰው ማግኘት አይችሉም። አብዛኞቻችን አንዱን ለመምረጥ እንገደዳለን። ምክንያቱም ያ እናንተ በጣም የምትፈልጉት ሰው በጣም ብዙ ፈላጊ ሊኖረው ስለሚችል በእናንተ መስመር የመሄድ ግዴታ የለበት። እስኪ ሀሳባችሁን ኮሜንት ላይ ነው። እውነቱን ነው፣ የሴት ልጅ ህጓ በጣም የሚጸነው የማትወደው ወንድ ላይ ነው። ለምን? ወይም ደግሞ እሱ የሚላትን የማትሰመው አይ እኔ እንደዚህ አላደርግም ምናምን ምናምን የምትለው የማትወደው ሰው ላይ ነው። ብታጣው ምንም የማይመስላት ሰው ላይ ነው። ምንም አይነት ህግ አይኖርም የምትወደው ከሆነ የፈለገ ምንም አይነት ህግ ይፈራርሳል። ህጉ የሚላትን ነው የምታደርገው እና ይሄ በጣም ትክክል ነው። ያስማማናል ብዬ አምናለሁ። አትሊስት ወንዶች ማለት ነው። እኛ ስንማር ማለት ነው ኑሮ በዘዴ የሚባል ትምህርት ነበረ። ኑሮ በዘዴ ወንድ የሆነ ኢትዮጵያዊ አይወድካትም። ወድቆም አቅን ማለት ምክንያት ትምህርት ቤት ትማራለህ፣ ቤቱ ስትመጣ ፕራክቲስ ታደርጋለህ፣ ፕራክቲካል ታያለህ። በቃ ቤተሰቦች ያስተምረዋል። እንዴት አርገ የኮኮስን እቃ የሚጥሚጣ ማስቀመጫ እንደምታደርግ ትማራለህ። ቤት አለ ሁለት ለመናገር ተማሪው መምህሩን ማስተማር ይችላል። ይሄ ኑሮ በዘዴን እን ተማሪው ቀድሞ አይደል ኑሮ በዘዴን የሚማረው ቤቱ ላይ አለ እኮ እየተሰቃየ ነው። እንዴት ነው የምኖረው? እንዴት ነው በደንብ በደንብ እና ማንም አይወድቅም በዚህ የፓራፊን እቃ ዘይት ማስቀመጫ ንብታር ከሀ እስከ መጨረሻው ቅድር አድርጎ ያስተምረዋል። ሁለቱ ቴዎሪ ፕራክቲ ይጣምራል። አእምሮ ውስጥ ቅርስ ቅርሶ ሆኖ ይቀመጣል ማለት ነው። በቃ ከአርባ ምናምን ዓመት በኋላ ይሄ ኑሮ በዘዴ ያሳረፈውን ጠባሳ አሜሪካን ሀገር ፍለፊት አየ በ ያንን የሚያምር ቤት በግርግዳውና በፍሪጅሽ መሃል ፌስታል ከላይ እስከታች የወልማርት እና የክሮገር ፌስታል ሽብርቅ ቅምታደር ስልጆ ለብዙ ነገር ይጠቅማል። አንድ ነገር ለሁለት፣ ለሶስት፣ ለአራት፣ ለአምስት ጊዜ ስለምንጠቀመው ወይም ደግሞ አንድ ቃ ለተለያዩ ነገሮች ይጠቅማል። ፔስታል የሆነ ነገር እቃ ይዘህበት ነው የመጣኸውና ከዛ በኋላ ያ ፔስታል ሌላ ጊዜም ይጠቅማል ተብለን ነው አገራችን የተማር ነው። እና እቃ መጣል የሚባል ነገር የለም። አንድ እቃ በጣም ብዙ ነገር ይሰራልና ለዛ ነው። እና እውነቱን ነው። እንግዲህ የተማረችውን የለመደችውን ነው የምታደረገው። መናጢ ኑሮ በቃ በቃ ልን ነው ይገባል ኑሮ በዘዴ በቃ ያሳደርከው ጠባሳ ጎርቶናል፣ ትውልድ ይዳል። ሁላችሁም ተቀላቀሉ። ኑሮ በዘዴ በቃ እሬ ወደ አውጭ እናጠይበና ወዛደይነ ጠላጫ። ኑሮ በዘዴ የሚለው ቃሉ እኮ አይደለም ችግሩ። ሰውየው ምንድነው የሚያወራው? ኑሮ በዘዴ በቃን ይላል። ኑሮ በዘዴ ማለት እኮ ኑሮን በዘዴ በስታይል በምናም መኖር ማለት ነው እና ይሄ ማለት አሁን ላይ የምንኖረው የተለያዩ ቴክኖሎጂውን እየተጠቀምን የምንኖረው በጣም ፋስት የሆነ ቴክኖሎጂ፣ እሱ እኮ ኑሮን በዘዴ መኖር ነው። መቼስ ዘመናዊ የሆነ እንጂ እንደዛ ነው። የእኛ ስናመጣው ቤስሊ የሆነ ነገር በእቃ ነው የምናውቀው። እና የሆነ ነገር እቃ ገዝተን የተገዛበት ራሱ ተጠቅመን ሲያልቅ እቃውን አንጥለው ለሌላ ነገር ይጠቅመናል። ምክንያቱ ከድህነታችን የመጣ ነው። ግን ቃሉ ግን ኑሮ በዘዴ የሚለው ግን መጥፎ አይደለም። ኑሮን በዘዴ መኖር ምንም ችግር የለው። አሁን ምኑ ከብዶ ነው? ቆይ ወደኋላ ከሆነ አር ላይ ታደርገዋለህ፣ ወደፊት ከሆነ ዲ ላይ ታደርገዋለህ። ያው ፍሬን ነዳጅ፣ ፍሬን ነዳጅ፣ መሪ። ምን የሚከብድ ነገር አለ? እውነቱን አልሰማ አለ። ፍሬኑን የሚያክል ልጅ ይዞ ስለ መኪና መንዳት ያስተምራል። አንተ ቀልደኛ ነህ። ሰላም ነው ወንድሜ። እንዴ መልዕክተኛውን ታውቀዋለህ አንተ? የሚያውቅ ደግሞ አለሁ ወንድሜ

ወይ በዚህ ወይ በዚህ ጥቁር መኪና ካየህ ትነግረኝና፣ ወደ ፊት እንሄዳለን ሁለታችን። እሺ፣ ምንድን ነው ሰው እንደዚህ የምታስደነግጥ? በጣም ነው የቸገረኝ፣ በጣም ነው የቸገረኝ ወንድሜ፣ በጣም ነው የቸገረኝ። ትወናው ነው እውነት የሚያለቅስና የተቸገረ አንተ ትወና ብትሞክር የመጨረሻ ፍራንክ ነው ብሎ ባፉ አልተናገረም። ማይ ላቭ ይላል ማክ ማክ ቻንስ ከም ስልክ እንደዚህ እንደዚህ ሌላ ሰው ነው። አይ ማይ ላፕ ሌላ ሰው ስልክህን አይነካም ብዬሽ ነው። ማይ ላፕ የሚባል እራሱ መጀመሪያ እራሱ አድርጊያለሁ እኮ አይደለማ፣ ነው ሴፍት የተደረገ ምናልባት እንደው ዝም ብሎ ሲያስጨንቅህ ነው፣ ሲያስጨንቅህ ነው ማይ ላፕ ብዬሽ የማደርገው። ማርያም የለችም አልከኝ። ወንድ ደግሞ ወንድ ደግሞ እንደ በሕይወቱ ነው እየተጫወተ ያለ ከፋዘር ጋር እንደዚህ ጨዋታ ደግሞ እንደዛ እየፈራኸው ጋ የሚያደርገው ከሆነ አንድ ቀን ይገረፋል። የዓለማችን የመጀመሪያ የሆነን የወንድ ልጅ የዘር ፍሬ ወይንም ስፐርም ውድድር በሎስ አንጀለስ ከተማ ሊካሄድ ነው ተባለ። የስፐርም ውድድር ሞክረው እንዴ? አንድ በምስረታ ላይ ያለ ድርጅት ይፋ ባደረገው መረጃ መሰረት በዓለም ለመጀመሪያ ጊዜ የሚካሄደው የወንድ ልጅ የዘር ፍሬ ወይንም ስፐርም መሽቅድድም የፊታችን ኤፕሪል 25 ማለትም ከአራት ቀናት በኋላ በሎስ አንጀለስ ሆሊውድ እንደሚካሄድ አስታውቋል። የስፐር መሽቅድድሙን የሚያዘጋጀው ድርጅት በወጣት ሚሊዮነሮች የተመሠረተም ሲሆን በውድድሩም የደቡብ ካሊፎርኒያ ዩኒቨርሲቲና በሎስ አንጀለስ የሚገኘው የካሊፎርኒያ ዩኒቨርሲቲ የሚሳተፉበት የስፐርም ዋና ውድድር ይሆናል ተብሏል። ውድድሩ በማይክሮስኮፒ ካሜራ ስር የሚደረግ ሲሆንም ሙሉ ሂደቱም እንደሚቀረጽ ተነግሯል። እንደ አዘጋጆቹ ገለጻ ከሆነም ውድድሩ ሶስት ምዕራፎች ይኖሩታል የተባለ ሲሆን በእግር ኳስ ጨዋታ ጊዜ ብሎም በተለያዩ ስፖርታዊ ክንውኖች ወቅት እንደሚደረገው በኮሜንታተሮች የታገዘ የውድድር ትንተና ይሰጥበታልም ተብሏል። ከአዘጋጆቹ አንዱና የድርጅቱ መስራች የሆነው ኤሪክ ዙህ የስፐርም ውድድሩ እንዲሁ ዝም ብሎ ተራ ውድድር አይደለም ያለም ሲሆን የእኛ ቅድ ጤናን ወደ ውድድር ማምጣት ነው ብሏል። አክሎም በወንዶች የዘር ፍሬ ወይንም ስፐርም ጤና ዙሪያ ብዙም አይወራም፣ ነገር ግን ሊወራለት የሚገባ ራሱን የቻለም ትልቅ ርዕስ ነው። እኛም እሱ ለማድረግ ነው እየጣረን ያለነው ሲል ተደምጧል። ውድድር በጣም ደስ ይላል፣ አሪፍ ነው። ግን ደግሞ ሴቶች የሚሳተፉበት አይደለም እና ትንሽ ኢፍትሃዊ መሰለኝ እና ለዛ ትንሽ ይደብራል። ኤኒዌይስ ለዛሬ የነበረን ቪዲዮ ይህን ይመስላል። ሌላ ጊዜ ሌላ ቪዲዮ ላይ እንገናኛለን። ቻናሉን ሰብስክራይብ ማድረግ እንዳትረሱ። ቪዲዮውን ደግሞ ላይክ እያረጋችሁ፣ ያው ሌላ ጊዜ እንገናኛለን። ይመቻችሁ። ፒስ